ት ሁሉ ጠባቂያቸው ለልጅ ልጅ ዘመንህ የማያልቅ ቅጽህ ያስቀድመ ስም የነበረ ዛሬም በእንጨት መስቀል ላይ ተሰቅለ ታየህ። የፍጥረት ሁሉ ጠባቂ ሆይ፣ ወገኖች የነበሩልህ ወንጀለኞች ይህን ለመሥራት በአንተ ላይ እንዴት ደፈሩ? ፍጥረቱን ወደ እርሱ ያቀረብክ ሰሪ ሆይ፣ ባለመድኃኒት ሆይ፣ በእውነት የቆሰሉትን ፈውስክ። ኃጢአትን የተመሉ ወገኖች የክፉ ቃላቸው ክፉ አደረጉ። ከቄሳር በቀር ንጉሥ የለንም ያሉ እንደ ክፉ ሰሪ በመስቀል ላይ አውጥተው ሰቀሉ። ዘጠኝ ሰዓትም ሲቃረብ ጌታችን መድኃኒታችን በመስቀል ላይ ሳለ በሱን ውስጥ ቋንቋ እንደ በቱን ገልጾ ኤሎሄ ኤሎሄ ላማ ሰበቅታኒ አለ። ይህም አምላኬ አምላኬ ለምን ተውከኝ ማለት ነው። በዙሪያው የነበሩ እስኪፈሩ ድረስ እንደዚህ በመዝሙር ዳዊት ተጽፏልና። እርሱ ብቻውን የሚያውቃት ሰዓት በደረሰች ጊዜ መልሶ ተጠማው አለ። ስለ እርሱ ስለ እርሱም የተጻፈውን እርሱ ያውቃልና። ከእነርሱም አንዱ አይነ በጎውን ወስዶ ከመጻጸው ነክረው በዘንግ ላይ አስረው ወደ አፎ አስጠግቶ አጠጣው። መጻጻውንም ቀምሶ ዳዊት በመዝሙሩ የተናገረው ተፈጸመ አለ። ከመጻጻውም በኋላ ራሱን ዘንበል አድርጎ ድምፁን አሰምቶ ነፍሱንም ከስጋው ለየ። ለመርኮኞችም የምስራች ማን ይነግራቸዋል? በንጉሥ ፊት መንገድን ለማዘጋጀት ማን ወደ ገነት ይቀድም ይሆን? ጻድቃን፣ ነቢያት፣ ሊቃነ ጳጳሳት፣ ቅዱሳን ወይ ደስታን ለእናንተ ይገባቸዋል። ገዥ የነበረው የቀደመው ሰው አዳም አርጅቶ የነበረ በጌታ ሕማማት ዛሬ ታደሰ። ሞትን ስለ አጠፋው ስለ አዲሱ ሰው ታደሰ። አስጨናቂ የነበረች የሞትን ኃይል ባዶ አደረገ፣ ፈጽሞም አጠፋት። እግዚአብሔር ቃል ከባህርያችን በነሳትና ከመለኮቱ ጋር አንድ ባደረጋት በአካለ ነፍስ ወደ ሲሆል ሄደ። በግዞት የነበሩትን ነፍሳት እንደ ቸርነቱ ገናናነት ከእርሱ ጋር አወጣቸው። ጠላትንም በሰንሰለት በእግር ብረት አሰረው። እርሱም ሰይጣን ነው። ጠባቆች የነበሩና በጨለማ የሚኖሩ ክፉዎች አጋንንትም ሰራዊቶቻቸው ባዩት ጊዜ ፈጽመው ሸሽተው ይሄዱ፣ ሊቆሙ አልቻሉም። እነርሱም የጸናች አይሉን ስልጣኑን አውቀዋልና የነሐስ መዝጊያዎችንም በስልጣኑ ሰብሯቸዋልና የብረት መቆለፊያዎችንም ቀጥቅጦ አጥፍቷቸዋልና የነፍሳቸውንም መድኃኒት የሆነ ጌታችን ኢየሱስ ክርስቶስ ምርኮኞች ባዩ ጊዜ ባሮች ይህን የምታድን ወይ መምጣት መልካም ነው ብሎ ጮሁ አስቀድሞ የአዳምን እጅ ይዞ ስቦ አወጣው። ከዚያም ልጆቹን ከእርሱ ጋር አውጥቶ የተድላና ደስታ የእረፍት ቦታ ወደ ሆነችው ገነት ወሰዳቸው። ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ለንጹሐን ሐዋርያቶቹ ካስተማረው ከኪዳን መጽሐፍ የተገኘ ይህ ነው። ወደዚህ ዓለም መጥቶ በሰውነቱ መከራ ከተቀበለ በኋላ ወደ ሲወር የሙታንን ነፍስ ለሕይወት ማረከ። ይህም ጌታ ነው። በሥጋ መከራ ከተቀበለ በኋላ በአካለ ነፍስ ወደ ሲኦል ሲወርድ ዲያብሎ ሳየው ወደ እርሱም ተመልክቶ ተደነቀ። ስሁትነ አለው ቁራኝነትንም ያስለመደበትን ሩቅ ብእሲንም አስመሰለው። ባላዩ ላይ ያለ ባሕርየ መለኮቱን አይቶ በእኔ ሥልጣን ተይዞ የነበረው ሥጋን ተዋህዶ ድል ያደረገኝ ይህ ማን ነው ብሎ በታላቅ ድምፅ ጮኸ። በእኔ ሥልጣን ተይዞ የነበረው ሥጋ ያደሰው ከጥፋትን ተቀብሎ ያዳነው ይህ ማን ነው አለ። ያለመለወጥ የተወለደ ይህ ማን ነው? የሚለወጥንም ባሕር የሥጋ ገንዘብ ያደረገ እርሱ ግን አይለወጥም። ምድራዊ ሥጋን የተዋሃደ ይህ ማን ነው? እርሱ ሰማያዊ ነው። ከኔ ሕግ ልዩ የሚሆን ይህ ማን ነው? ከእኔ ዘንድ የነበሩትን አይዛብን እየማረከ የሚያወስዳቸው ይህ ማን ነው ለነደ እሳት ኃይልና ለሞት ሲሳይ የሆነ እርሱ ድል ያደረጋቸው ይህ ማን ነው? የጨለማ ክምችቶችን አጋንንት አጋንንት ሊያስሩት የማይችሉት ይህ ማን ነው? በዚህ አርያና ጌትነት ያለ ይህ ማን ነው? የምወደውን እንዳላደርግ የእርሱ ኃይል የምትከለክለኝ ይህ ማን ነው? ኃጢአት ሳይሰራ የሞተ ይህ ማን ነው? በብርሃኑስ ብዛት ጨለማ እውር ያደረገው በወገኖቹ ሰለጥርባቸው ዘንድ ያልተውኝ ይህ ማን ነው? ተሰጥተውኝ የነበሩትን ሁሉ ነፍሳት ወደ ሰማያት ይስባል እንጂ ከሚለወጥ ስጋ ጋር አንድ የሆነ ይህ ብርሃን ምንድን ነው? እኔም ላጠፋው የማልችል መንካቱን መዳሰሱንም የማይቻለኝ ይህ ማን ነው? የማይጎድል ብርሃን የሚከበው ይህ ማን ነው? ከወገኖቹ እንዳላጠፋ ከስልጣኔ የሻረኝ ይህ ማን ነው? እንዲህ ስልጣኔ የምጎዳው ነገር የለኝም። እርሱስ ያስለቀሱት ኢየሱስ ክርስቶስ በግራ የነበረ ወደ ቀኝ ያለፈበት በሲኦልም ተዋርደው የነበሩትን ወደ ላይ ወደ ሰማይ ያወጣቸው ኃይለኞችን፣ ቀዳሚዎችን ያደረጋቸው ነው። ሲኦልንም ረግጦ ወርዶ በሞቱ ሞትን አጠፋው። መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ መከራን ተቀበለ፣ በመከራውም አዳነን።

ሕይወቱም ጤንነቱን ሰጥቶ በጎ ነገርን ያደርግ ዘንድ የኛንም ማጣታችን ያስተሰርልን ዘንድ ጸልዩ። በባህር በየብስ በወንዝ በሸለቆ በሌላውም መንገድ ሁሉ ስለሚጓዙ አባቶችና ወንድሞች ጌታ በቀና መንገድ መርቶ በሰላምና በደስታ ወደ መኖሪያቸው ይመልሳቸው ዘንድ የኛንም ማጣታችን ያስተሰርልን ዘንድ ጸልዩ። እርሻ ስለ ሚገኝ፣ ፍሬን ስለ ዛፎችና ስለ ወይኖች በዓለም ውስጥ ፍሬን ስለምታፈራ ዛፍ ሁሉ ጌታ ባርኮ አብዝቶ ከጥፋት ጠብቆ ለፍጻሜ ፍሬ ያደርሳቸው ዘንድ የእኛንም ማጠታችን ያስተሰረይልን ዘንድ። አምላካችን ክርስቶስ በገዢዎችና በፈራጆች ሁሉ ፊት ይቅርታና እምረቱን እንዲሰጥልን ልቡናቸውንም ሁሉ ጊዜ በቸርነቱ እንዲያራራልን ኃጢአታችንንም ያስተሰርይልን ዘንድ ጸልዩ። ስለ ሀገራችን ኢትዮጵያ አስተዳደሪዎቿን፣ በጠፈሮቿ ጠላትን በመከላከል ላይ ያሉትን ጌታ በሰላም ይጠብቅ ዘንድ በዓለም ሁሉ ስላሉ አብያተ ክርስቲያናትን መልካም ነገርን ያስቡ ዘንድ ኃጢአታቸውንም ያስተሰርይልን ዘንድ ጸልዩ። በክርስቶስ አምነው ከዚህ በፊት ስለሞቱ አባቶቻችንና ወንድሞቻችን፣ እነርሱም የተቀደሱ አባቶቻችን ሊቃነ ጳጳሳት፣ አባቶቻችን ጳጳሳት፣ አባቶቻችን ኤጲስቆጶሳት፣ አባቶቻችን ቆጶሳት፣ አባቶቻችን ቀሳውስት፣ ወንድሞቻችን ዲያቆናት፣ አባቶቻችን መነኮሳት፣ ወንድሞቻችን ሕዝባውያን፣ ሌሎችን ከክርስቶስ ወገን በሞቱ ያረፉትን ሁሉ ጌታ እረፍተ ነፍስን ይሰጣቸው ዘንድ የእኛንም ማቀታችን ያስተሰርይልን ዘንድ ጸልዩ። የክርስቲያንነት ላልተፈጸመላቸው ወገኖች ጌታ ይባርካቸው እስከ መጨረሻ የትምቀታ ድረስ በቀናች ሃይማኖት ያጠናቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። ያ ስለ ሰበሰቧት ስለ አጸኗት ስለ አንዲት ቤተክርስቲያን ሰላም ስለ ሕዝብ ሁሉ መዳንና ስለ ቦታው ሁሉ መጠበቅ የእኛንም ኃጢአት ያስተሰርይልን ድጊውር ስለሚሆን ስለ አባታችን ስለ ፓትርያርካችን አባ ማትያስ ስለ ብጹዕ ጳጳሳችን ረዥም ዓመታትን ሰጥቶ በመንበረ ስብከታቸው እያንዳንዳቸው በሰላም ያጽናቸው ዘንድ የእኛንም ማጥያት ያስተሰርይልን ዘንድ ስለ አንድነታችን የቀናች ሃይማኖት ስላለቻቸው ሕዝበ ክርስቲያን አንድነት ጌታ ይጠብቃቸው ዘንድ በሰላም ያስፈጽማቸው ዘንድ የእኛንም ማጥያት ያስተሰርይልን ዘንድ ሰ ስለከበረች ቤተ ክርስቲያን መባን ከሰውና ከእንስሳት ስለሚያቀርቡ ሰዎች ጌታ ይባርካቸው ዘንድ በስራቸውም እንዲጸኑ ይረዳቸው ዘንድ የእኛንም ማጥያት ያስተሰረይልን ዘንድ ጸልዩ። ሌመናንን በየስራቸው በየስፍራቸው ሁሉ በቸርነቱ ስለሚያስቡና ለበጎ ነገር ስለሚደግሙ የቀና ሃይማኖት ስላላቸው ሰዎች ሁሉ ጌታ ይባርካቸው ዘንድ ዋጋቸውን የሚሰጣቸው ዘንድ ይቅርታን ያደርግላቸው ዘንድ የኛንም ማዳታችን ያስተሰርይልን ዘንድ ጸልዩ። ካህኑ ለቁርባን የሚሆን ስንዴውን፣ እጣኑን፣ ዘቢቡን፣ ዘይቱን፣ መብራቱን፣ የሚነበብባቸውን መጻሕፍትን፣ ሌላውንም የቤተ መቅደስ ዕቃ ሁሉ በመስጠት ስለሚያስቡ ሰዎች በመንግሥተ ሰማያት የበለጠ ዋጋቸውን ይሰጣቸው ዘንድ የእኛንም ኃጢአታችን ያስተሰርይ ዘንድ ጸልዩ። እንደውም በእያንዳንዳቸው እንድንጠራ ስላዘዙን ለየቤተ ክርስቲያኑ ሊቃውንት ታላላቅ አባቶች ጌታ ይባረጋቸው ዘንድ በባለስልጣኖች እና በሽማምንቶች ፊት ብረ ፈራጆች አደባባይ ፍቅርን መወደድን ያድላቸው ዘንድ የእኛንም አጋታትን ያስተሰረኙ ዘንድ ፈልዩና በደዌ ስጋና በደዌ ነፍስ ለደከሙና ለተቸገሩ ለማንሴቷና አባት እናት ለሞቱባቸው ለድሆች ልጆችና ለተጨነቁ ሰዎች እርሻ ላረሱ ዘር ለዘሩ ለሚሸጡና ለሚገዙ ለተጨነቁ ንችና ሰውነትን በማናቸውም ቦታ ሁሉ ጌታ አራርቶው ይቅሪላቸው ዘንድ የእኛንም ኃጢአታችን ያስተሰርይልን ዘንድ ፈልዩ። ግዞት በምርኮ ተይዘው ለተጨነቁ አገር ለቀው ለተሰደዱ በአጋንንት ታሽከላ ለተያዙ ሰዎች ጌታ ከግዞት ከምርኮኝነት ያወጣቸው ዘንድ ይቅርታውን ሰጥቶ እሱንም እኛንም ያድነን ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ጸልዩ። ለነፍሳቸው ይቅርታን እየፈለጉ ክቡር በሆነ በዚህ ስፍራ ስለተሰበሰቡ ሁሉና የእውነተኛ አምላክ ጌታችን ይቅርታ ፈጥኖ ይደረግላቸው ዘንድ የእኛንም ኃጢአታችን ያስተሰርይልን ዘንድ ጸልዩ። እንዲህ ዓመት ስለ ዝናምና መዝነም ስለ ባህር ስለ ወንዞች መሙላት እውነተኛ አምላካችን ክርስቶስ ይባርካቸው ዘንድ እስከ ፍጻሜያቸውም እስከ ልካቸው ይመላቸው ዘንድ ለምድርም ልምላሜዋን ሰጥቶ ደስ ያሰኛ ዘንድ ሥጋዊና ደማዊ ሁሉ በረድኤት ያጸና ዘንድ ለእንስሳትም ሁሉ ድነትን ይሰጥ ዘንድ የእኛንም ኃጢአታችን ያስተሰርይል ዘንድ ጸሎታችንን እናስባቸው ዘንድ አስቡን፣ አትርሱን ስላሉ ሰዎች እግዚአብሔር በበጎ ያስባቸው ዘንድ በየጊዜው ሁሉ ይቅር ይላቸው ዘንድ የእኛንም ኃጢአታችን ያስተሰርይልን ዘንድ ጸልዩ። ይችን ሳምንት ጌታ በበጎ ይፈጽማት ዘንድ ከእኛም የጠላትን መፈታተን ያደርግ ዘንድ ሰውነታችንን ያድን ዘንድ ይቅርም ይለን ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ጸልዩ። ጌታችን አምላካችን ራርቶ ይቅር ይለን ዘንድ ልመናችንንም ተቀብሎ ይችን ሳምንት በዳይና በሰላም ያስፈጽመን ዘንድ የትንሣኤውንም ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ።